ሻልቅበትዬ በጣም ነው እንዴ! ለአንተ ደስታ ዘላለም የምትኖርልህ? ጉድ እኮ ነው። ምን አለ፣ ለአንተ ደስታ ዘላለም ነው የምኖረው ትይኝለው? ለእኔ ደስታ ዘላለም የምትኖር ነገር ከሆነ በቃ ውጭ ልኝ ብሎ እርፍ። ኧረ በሌት አሁን ነው። ለእኔ ደስታ ዘላለም አባቴ፣ ለአንተ ደስታ ሳይሆን የምትኖረው እጅ ተንካሴት ማለት ነው። ህይወትህን ለማበላሸት ነው የተጠንቃች ማለት ነው። ለአንተ ደስታማ ከመቼ ጀምሮ ነው የምትኖረው? ደስታ የሚፈጥር ሰው ኮ እንደዚህ አይፈታተን። ጉድ እኮ ነው። ላይክ ሽር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ። ሌላው እንግዲህ ጋሻ ያልቅበት ጭፈራ ቤት ሆኖ ቪዲዮ ተቀርጿል ማለት ነው። ጭፈራ ቤት ሆኖ ምን ሲሰለጥን፣ በጠራራ ፀሐይ ባትሪ ይዞ ይዞራል አሉ እንግዲህ ጋሻ ያልቅበት። ይህ ከየቱ ሰፈር ወጥቶ ደግሞ ጭፈራ ቤት መግባት ጀምሯል። እንግዲህ በላይቱ ውስጥ በደንብ አትኩራችሁ ካያችሁ ብዙዎቹ አሉ። እነማን ካላችሁ ለምሳሌ እነ ቴቴ ብሩኬ ማለት ነው። በቴቴ ብሩኬ መቼም ከዩቱብ ሰፈር ወጥተው ደግሞ ወደ ጭፈራ ቤትን ተከትለውት መሄድ ጀምረዋል እነዚህ ሰዎች ማለት ነው። ለማንኛውም ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። ሌላው ምንድነው የተሳሳመና የተቃቀፈ ሌላ ነገር ያደርጋል ማለት አይደለም። እኛ የአብርሃም ወደንሶች ይረዱናል ብላ ትናንትና እየደነፋች ነበረ። በዚህ ጉዳይ በደንብ ሀሳብ አስተያየት ልሰጥበት እፈልጋለሁ። ላይክ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለሳናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ ወይም ቤተሰብ ናችሁ፣ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላይ አክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአቶ አሸብር ወይም የአቶ አልቅበት ቪዲዮ ነው። እውነትም አልቅበት፣ እውነትም አሸብር። አይ እንደው ቀለም እዬ እንደው አፌ ቁረጥ ይበልልሽ። እንዶ፣ እኮ ምርጥ ስም ነው ያወጣሽለት። እኔ ልሞት እና እንዴት ናችሁ ቤተሰብ? ወደ መጣሁበት ወደ ገደለው ስገባላችሁ፣ እንግዲህ ጋሽ አልቅበት ምን አላት? ውጪ ልኝ በቃ አታስጨንቅኝ፣ ውጪ አላት ማለት ነው። ውጪ ልትደፍረው ገብታ በጠራራ ፀሐይ፣ ወይ ለካ በጠራራ ፀሐይ አይደለም፣ ከምሽቱ ሶስት ሰዓት ሆቴል ድረስ የሆቴል የንትን የምንድን ነው የሩም እንትን ቁልፍ ወስዳ፣ እንግዲህ አብርሃም ልትደፍረው ወንድ ልጅ ልትደፈር ማለት ነው ማ የሜዳ አህያ ልትደፍረው እና ልደፍር፣ ባለትዳር ወንድ ልትደፍር፣ ክፍል ድረስ ገብታ ውጭ ይልኛል፣ ውጭ ይልኝ። ከዚህ በፊት ሰክሰው ነበረ። እኔ አንተን ለማስደሰት ወደኋላ አልልም፣ አስደስትሃለው። የአንተ ደስታ ዘላለምን ሳስደስትህ እኖራለሁ ዘላለሜ አንተን ለማስደሰት ነው የምኖረው ብላ በሆነ ቀን ሰክሰው ነበረ። ይሄ የአንዳንድ ባለጌ ሴቶች ነገረ ስራ ነው። እውነቴን ነው የምላቸው፣ አንዳንድ ባለትዳር ወንዶችን ለማጥፈል የሚፈልጉ ሴቶች እንደዚህ አይነት ናቸው። በቃ ለአንተ ደስታ ለመስጠት ነው የመጣሁት፣ ላስደስት ነው የመጣሁት፣ እንድትጨነቅብኝ አልፈልግም። በቃ እንደዚህ አይነት ትርክት፣ በቃ እንደዚህ አይነት ህልም ህልም የሆነ ንግግር ተናግረው ነው ወንዶችን የሚያጠምዱት ማለት ነው። እና በዚህ ትርክት በደንብ አድርጋ ሰክ ሰው ነበረ ጋሽ ያልቅበት ማለት ነው። ምን አለት ትላንትና ውጭ ይልኝ፣ ዘላለም ለአንተ ደስታ አይደለም ወይ የምኖረው ትይኝ የለውም። በጣም ነው እንዲ ደስታ የምትሰጥ በጣም ነው እንዲ ዘላለም ስታስደስት የምትኖረው ከመቼ ጀምሮ ነው? እንደዚህ አይነት ተንከሴ ሴቶች በባለ ትዳር ወንድ ላይ መጥተው እንደዚህ አይነት ደስታ የሚሰጡት ረተው ጋሽ ያልቅበት እየታው ይህን ደስታ የምትፈልጊ ነገር ከሆነ አታስጨንቂኝ ውጪ፣ ያለ ማለት ነው። አረን የኮበታ ምን የሳኩት እዚህ ቦታ ላይ ማለት ነው። እውነቴን ነው። ምን ማለት ነው? ዘላለም ለአንተ ደስታ ነው የምኖረት የለም ወይ ሲል በቃ፣ እውነት ለመናገር አንድ ቁጥር ጅል ነው አልኩኝ ማለት ነው። አባቴ ልታሰምጥህ እኮ ነው ልታሰምጥ ማለት ነው። ትዳረ ልታፈርስብ ፣ መቼም እንደዚህ አይነት ሴት በአንተ ህይወት ውስጥ ቀመጣች፣ እንደዚህ ካለች የእውነትም የአንተ ህይወትን ፈልጋው ሳይሆን በቃ ህይወትህን ምስቅልቅል ለማውጣት ፈልጋ ነው። እንደዚህ አይነት ባለጌ ሴቶች በህይወታችሁ ሲጠጉ ማለት ሲመጡባችሁ ወንዶች ተጠንቀቁ። እውነቴን ነው። ገዋ ሚስኪን የመጀመሪያው ሚስት የምታደርጋቸው ተግባሮችን ጠይቀው ምናምን ከማድረግ ወደኋላ አይሉ። እውነትኔ ብዙዎቹን አይቻለው ማለት ነው። በተለይ ባለትዳር ወንድ የሚያጠምዱ ሴቶች እንደዚህ አይነት ናቸው። በቃ የመጀመሪያው ሴት የምታደርገውን ነገር በደንብ ያጤናሉ። ከዛ ከእሷ የበለጠ እጥፍ ለማድረግ ይፈልጋሉ። ወንድ ልጅ ለማጥመድ ማለት ነው። ባለትዳር ወንድ ለራሳቸው ለማድረግ መከራ ስቃያቸው ነው የሚበሉት ማለት ነው። መከራ ስቃያቸው በቃ ልከርበትልህ እንደ ባህናቴ ልታከልልህ እንደ አርጋ በጣ ሰሆ ነው የሚሉት ማለት ነው። እና ጋሻ አልቅበትዬ እውነት ለአንተ ደስታ ሳይሆን የምትኖረው እንጂ ህይወትህ ለመቅጠፍ ነው። እውነት ወይ ለዘላለም ሊያስደስት ለአንተ ምንድን ነው? ለአንተ ለደስታ ነው የምኖረው፣ የኛለው ማለለ ጋሻ፣ እውነት የዋህ ነው በጣም ምስኪን ማለት ነው። ከምነግረህ በላይ ምስኪን ነህ። በቃ በሚስኪነትን እየተጫወታችብህ ነው ያለችው ማለት ነው። እና ሙዶች የሌላው ምንድና ያለችው፣ ትላንትና፣ አንዳንድ ኦዲየንሶች አብረውም ያድራሉ ይሉናል። እንደገና ደግሞ እየተሳሳመና እየተቃቀፈ ሌላ ነገር ያደርጋል ማለት አይደለም። እውነትሽን ነው አንቺ፣ ጀዝባ ማለት ነው። እኛንም እንደ ምታጃጅ እንዲህ እኛም ታጫጭ ይላለሽ እንዴ? የተሳሳመና የተቃቀፈ የሆነ ነገር ያደርጋል ማለት ማለት ምን ለማለት ፈልገሽ ነው? ታዲያ የምታሻሹ የምታቀፊ ምንሽ ከምንሽ ጋርስ ከምኑ ጋር የምታገናኙ ምን ፈልገሽ ነው? ልታሳሰችው መሰለኝ፣ ልታሳስችው እንዴ? ልታሳሰችው አንድ በጓደኝነት የቀረብሽው ወንድ እንደዚህ ስታደርገው ስትቀርቢው ስታሻሽው ስትስሚው ምን ሊያደርግሽ ነው የምትፈልጊው? ማለት ነው ያ ማለት እኛ እኮ በካሜራ ላይ ይቀረጽልን እናየዋለን። አይደለም እኮ ያልነው የምታረጋቸው ተግባራት የምተገብር ይሁን ነው እያሳየሽ ነው ያለሽ በቪዲዮ ማለት ነው። ዋናውን ዋናውን ወደ ገደለው ስትገባ አላሳያችሁንም እንጂ ዳር ዳሩ እኮ እያሳያችሁ ያላችሁት ማለት ነው። ሰኛ ጅል አይደለንም። እምታጃጂ እዛ ሄደሽ አጃጂ፣ ማለት ነው የአብርሃም ኦዲየንሶች ይረዱናል። ለዛም መሰለኝ ያገኘውን ቪዲዮ ቀርጾ የሚለቅላቸው። አዎ ስለሚቀበሉት እኮ ጆግና ጎበስ ስላሉት እኮ ነው እንደዚህ አይነት የተልከሰከሰ ስራ ውስጥ ገደል ውስጥ የከተቱት ማለት ነው፣ ገደል ውስጥ የከተቱት መጥፎ ነገር እንዳይሰራ ቢፈልጉማ እንደዚ አይነት ነገር ሲዘራ አሜን ብለው አይቀበሉ ነበር። ጀግና እያሉ አያሞግሱትም ነበረ። ብዙ ጀግንነት አለው አብርሃም ማለት ነው እኔ ብዙ ብዙ የሚዘረዘር መልካምነትን አለው። በዩቲበሮች አይቀና እንዲያድጉ ይፈልጋል። ብዙ ወጣቶችን ከሱስ እንዲወጡ አልባሌ ቦታ እንዳይውሉ ዩቲብ እየከፈተ ይሰጣችኋል፣ ያበረታታል። እኔ በዚህ በጣም ነው ማደንቀው ማለት ነው። ነገር ግን ከእንዳንቺ አይነት ርካሽና የረከሰች ሴት አብሮ ሆኖ እንደዚህ ሲተቃቀፍ ምኑ ከምኑሽ ጋር እያገጫጨ ሲመጣ ያ ነው እኛ ደማችን እያፈላን ያለው ማለት ነው። እንጂማ አንቺ የምትላላጭው እንደዚህ የምትጋጋጭውን አሚን ብለው ስለተቀበሉት እኮ ነው። ወደ እንሶቹን እንደዚህ እየተጋጋጠ እየተላላጠ የመጣው ማለት ነው። ለነገሩ ቀበርሽ እኮ ዛሬም ላይ ገብታችሁ ዩት ቪዩ እና ላይኩ ስንት እንደሆነ ማለት ነው። አንቺ እኮ አሳደግሽው አይደለም ቀበርሽው ነው የምንልሽ ማለት ነው። አንቺ ተንከሲስ ማለት ነው። ተሳሳምና የተቃቀፋል አለች። ጉድ እኮ ነው። እና ስለዚህ ተንከሲስ እዚህ ላይ እንትን ልበል እና እንግዲህ ጋሽ አልቅበት ጭፈራ ቤትን ተገኝቶላችኋል። ቤተሰብ እንዶ ኮሩ ታየ የኔ ቆንጆ የኔ ነብር፣ እንግዲህ የምችበት ይስጥሽ፣ የምትችበት ይስጥሽ። እንግዲህ ባልሽ እስከ ጭፈራ ቤት ድረስ ተጉዞልሻል ማለት ነው። እኔ እኮ ከአንዳንድ ተንከሴሶች ጋር ሲውል እኮ ደስ አላለኝም እውነቴን ነው የምላችሁ። አሁን ጭፈራ ቤት ተገኘ ማለት እንግዲህ ነገ መጠጥ ይዞ ሲዞር ነው የምናየው ማለት ነው። ምን ይገኛል መቼም። ከዚህ በፊት አንዲት ዩቱበር እንደዚህ ገብተው ስሙን አልጠራም እና ለምን ትገባለ ብለው ኦዲየንሶቹን ቲክቶክ ላይ ምናምን ሲሉ እኛን የምትመሩን እናንተ ናችሁ የምን ያገባችሁ እኛ የፈለግንበት ቦታ እንሄዳ አለ ማለት ነው። ፋራ እልም ያልክ ፋራ ነው። እውነቴን ነው። እልም ያላችሁ ፋራ ናችሁ። ለእናንተ ስለማይጠቅማችሁ ነው ኦዲየንሳችሁ። ለምንድን ነው እንደዚህ አይነት ቦታ ላይ የምትገቡት የሚለው ማለት ነው። ጭፈራ ቤት ገባችሁ ማለት ኩብል ሴቶችን ታያላችሁ ማለት ነው። ከዛ ትጠጣላችሁ ማለት ነው። እያላችሁ እያላችሁ ያላስፈላጊ ሶስት ትገባላችሁ ማለት ነው። ለዛ አስብ ሆኖ ኦዲንስ ለምን ብሎ የሚቆጣው ማለት ነው። መቼም አሁን የራሱ ለአብርሃም የሆነ ነገር ስናገር ምን አገባሽ የፈለገበት ሄዳ ገንዘብ ስላለ ገንዘብ ስላለ ጉድጓድም ይገባል ማለት አይደለም። ዛሬ ጭፈራ ቤት የተካሄደ ነገ ደግሞ ሌላ ነገር ይቀጥላል እያለን ማለት ነው። ያው እናያለን፣ የምናየው ነው የሚሆነው ማለት ነው። ለማንኛውም ወንድሜ አብርሃም እንደዚህ እንደዚህ አይነት የተልከሰከሰ ቦታ ላይ ብትውል ደስ ይለኛል። እኛን ወድሃለን፣ እናከብረሃለን። ጥሩ ጥሩ ስራ ሰርተ ብታሳየን ይሻላል ማለት ነው። አሳ ጎርጓሪ ዘንዶ ያወጣል እንዴ። ሰው ኬትኬት በኩል እንደሚያመጣው አላውቅም፣ ኬት ኬት በኩል እንደሚያመጣው ማለት ነው። ጭራሽ ጭፈራ ቤት እዛ ከጋሽ ንትና ጋሽ አላልኩትም፣ ወስፋታ ይሄ ማን ነው? እቴቴ ብሩኬ ማለት ነው መቼም እሱ የገባበት ቦታ በሙሉ ተንጠልጥሎ ይሄዳሉ። ኦክሲጂናቸው እኮ ነው አብርሃም ማለት ለነሱ ኦክሲጂን ነው። በቃ ያለሱ አይተነፍሱም። በቃ ያለሱ ዙሪያውኑ ይከተላሉ። ጭፈራ ቤት ላይም አሉ። ጎንበስ ብሎ በደንብ ካያችሁት፣ ጎንበስ ብሎ ሆነ የስልክ የሚነካከ ይሁን አላቅለትም። ጎንበስ ብሏል። በግራውንም ብዙዎቹ አሉ ማለት ነው። ጓደኞቹ ከማን ጋር እንደሄዱ ደግሞ የታወቀ ነው እ መቼም አላስፈላጊ ውስጥ የገቡት እኮ ወደ ሸገር ከገቡ በኋላ ነው ጋሽ ያልቅበት